ሰላም፣ ጤና ይስጠልኝ ውድ የማራክ ቻናል ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ የሆናችሁ ሰዎች ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ ቀድሞ ለእናንተ እንዲደርሷችሁ ቻናሉን ሳብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። በየትኛውም የዓለም ዳርቻ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጭላችኋለሁ። ደውላችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ በዚህ ቪዲዮ በጣም ከፍተኛ እውቀት ታገኙበታላችሁ ወይም ደግሞ የተሻለ እውቀት ታገኛላችሁ ብዬ ተስፋ አድርጋለሁ። እንደምታዩቸው አስራ ሁለት ፊደላት ነው ይዤ የመጣሁት። በእነዚህ አስራ ሁለት ፊደላት በጣም ብዙ ቃላትን እየመሰረትን እንመለከታለን። በጣም ብዙ ቃላትን ማለት ነው። ለምሳሌ ከዚህ ጋር እንደምታዩቸው ይዣቸው የመጣሁት ቃላቱ ፊደሎቹ እነዚህ ናቸው። አንድ እዚህ ጋር እናያለን። ከዛ ቀጥለ

እንዴት እያደረግን ቃላት መመስረት እንችላለን? በጣም ከበቂ በላይ ቃላትን መመስረት እንችላለን። በዛሬው ቪዲዮ ሊያሳያችሁና ልመሰረትላችሁ የወደድኩት ባለ ሦስት ወያትን ነው። ባለ ሦስት ወያት እንግዲህ ቃላት ስንል አንዷ ፊደል ብቻዋን ቃል ሆና ትገኛለች። ሁለቱ ፊደሎችን በማጣመርም ቃላት እናገኛለን። ሦስት ፊደሎችን በማጣመርም ቃላት እናገኛለን። አራት፣ አምስት፣ ስድስት፣ ሰባት፣ ስምንት እዛም በላይ ፊደሎችን በማሰባሰብ ቃላትን መመስረት ይቻላል። ነገር ግን በዛሬው ቆይታዬ ላተኩር የወደድኩት ባለ ሶስት ሆሄያትን ነው። እዚህ ጋር እንደምታችሁ እነዚህ በሙሉ የመሰረትኳቸው ቃላት ባለ ሶስት ሆሄያት ናቸው። ባለ ሶስት ሆሄያት ቃላት ናቸው። እነዚህንን በጽሞና እንከታተል። እያያችሁ እንሰራለን ማለት ነው። ብቻ ከኔ ጋራ በደም ተካተ ተመልከቱ። አ ደረ አ ደረ እነዚህም በካነት ሰነቧችም ይሄላሉ አደረ ከየት ነው ያመጣኋቸው? አ እነዚህ ወሰድኩ አ እዚህ ጋ ደ አ ደ አደረ ከረመ ው ከረመ ይላል እን እንድስታ አነቧቸው ከረመ በአንዳ እንድስታ አጋጣጠሟቸው ይላል ከረመ ው ከየት ነው የወሰድኩት? እዚች ጋ ከ ማለት እዚች ጋ ይች ነች። ከረየት ነች? እዚች ጋ ከረ ው እዚች ጋ ይችን ረ እዚ ጋ ወሰድኩኝ። ከዚያ መ መ ስለዚህ እነዚህ በጋራ ምን ይላሉ ከረመ ይላሉ ማለት ነው ስለዚህ ልክ እንዲህ እያደረጋችሁ በደንብ ማንበብ መቻል አለባችሁ ተመከቱ እዚህ ጋ ሆኑ ልብ አድርጉ ያተዝች ጋ ይችነንዩልኝ መከረ ትላለች መከረ ይች መ ማለት ይች ዚጋ ነች ይች መ ወሰድኩ ከዛስ ከነዚህ ጋ ወሰድኩ አወጣሁ ያተዝች ጋ ከዛ አራ መከረ ይሄው መከረ ብሎ ይሰጠኛል ማለት ነው። ስለዚህ ልክ እንዲያደርጋችሁ በደንብ መላመድ መቻል አለባችሁ። ስለዚህ ይሄ መከረ የሚለው ከየት ነው የወጣው? ከዚች ይችን፣ ከዛ ይችን፣ ከዛ ይችን ነሽ ስታጣምራቸው መከረ የሚል ቃላትን ይሰጣሉ ማለት ነው። በጣም ጥሩ። ከዚያስ ምን ሚላ አለ? እዚህ ጋር ይሄ ወሰደ ይላል ይሄው ወሰደ ተመልከቱ። ከየት ከየት ነው የመጣ ነው ወ ው ወ እዚጋ ወጣ ነው ወ ማለት ይሄ ነው እዚጋ ወሰድኩት ወ ከዛ ሰ ከዛ ደን ደግሞ እዚጋ ወሰደ። እነዚህ በአንግል ውስጥ ያሉት ናቸው እነሄን ቃላት የሰጡን ይህን ወ ሰ ደ እኒህ ሶስቱን ፊደሎች የሰጡን እነዚህ ናቸው። ወ ወ፣ ነዚህ ወሰድኩ፣ ከዛ ሰ፣ ነዚህ ወሰድኩ፣ ከዚህ ደ። ይህም በጋራ ስታደረጉት ምን አይነት ቃል ይሰጣቸዋል? ወሰደ የሚል ቃል ይሰጣል ማለት ነው። ወሰደ። በጣም ጥሩ። እስኪ ወደ ቀጣዩ እስኪ እንሂድ። ያው በደንብ ተከታተሉ። መረቀ ያው መረቀ በጋር አስታነቧቸው፣ ምን ይላል ይህ? ወደ ጎን እንዲያስታነቡት መረቀ የሚል ቃል ይሰጣቸዋል። መረቀ የሚል ቃል ይሰጣቸዋል። ይህ መረቀ የሚል ቃልን የሰጠን የትኛው፣ የትኛዎቹ ፊደሎች ናቸው ነው? ተመልከቱ። መ ማለት የዚሽ ጋ ነች፣ ያ ትቻት ዝች ጋ ም፣ ነዚህ ወሰድኩኝ እዛ፣ ረ ዚጋ ይቻትች፣ ከዛ ቀደሞ ይው ዚጋ እኒን ሶስቱን ፊደል በጋራ ሳጣምራቸው መረቀ ይሉና ይህንን መረቀ የሚል ቃል ይሰጡኛል ማለት ነው ስለዚህ መረቀ የሚል ቃል የማገኘው በዚህ አግባብ ነው ማለት ነው ስለዚህ ልክ እንዲህ እያደረጋችሁ በደንብ ልትከታተሉት ይገባል ማለት በጣም ጥሩ በጣም ጥሩ ከዛስ ምን ልንል ይችላለን እ ተመልከቱ ከዚች ጋር ደግሞ የትችን ስንመለከት ጠመቀ መ ጠመቀ፣ እንዲስተነቧቸው ወደ ጎን እንዲስተነቧቸው፣ ምን ይላሉ? ጠመቀ ጠመቀ። ይሄ ጠመቀ የሚል ይሄን ጠመቀ የሚል ቃል ከየትኞቹን ያወጣሁት? ከእነዚህ ፊደሎች አልወጣውም። ጠማ ተዚጋ ቀማ ተዚጋ ከዛ ምን ደግሞ የት ጋ ነው እዚህ ጋ ተመልከቱ ጠን ይሄን ወሰድኩ ምን ከዚህ ጋ ነሳሁት ቀን ደግሞ እዚጋ መጣሁት ስለዚህ በጋራ እነዚህ ፊደሎች ምን አይነት ቃል ሰጡኝ ጠመቀ የሚል ቃል ይሰጣሉ ማለት ነው እንዲህ እያደረጋችሁ ነው ቃላት ምስረታ ከባድ መስሎ የሚታያችሁ እናንተ በደንብ አድርጋችሁ ስለ ፊደሎችን ስለማታገጣጥሟቸው እንጂ ፊደሎችን በትክክል ከደረድራችኋቸው ትክክለኛ ቃላትን ይሰጣቸዋል ማለት ነው። ልክ እንዲያደርጋችሁ እናንተ እስኪ በደምብ ተለማመዱ። በጣም ጥሩ። ከዚህ ቀጥሎ ከዚህ ቀጥለን ደግሞ ምን የሚል ቃል እናያለን? ይኸው እዚህ ጋር ሰ ፈ ረ ይኸው ሰ ፈ ረ ይህን ከዚህ ወደዚህ እንዲስታነቡት ምን ይላል ሰፈረ ሰፈረ ይህ ሰፈረ ማለት ምን ማለት ነው? ኬት ጋ ነው የመጣው የሚለው ነገር ተመልከቱ ላሳያችሁ። ይህ ሰፈረ ማለት ያው ሰ ማለት እች ነች እዚ ጋ ሰ፣ ከዛ ፈን እዚ ጋ ወስደር ኳት፣ እዛ ረን እዚ ጋ መጣው ሶስተኛ ደረጃ ላይ። ስለዚህ ይሄ ሰ ፈ ረ ልክ እንዳልቃችሁ ቃላትን መመስረት ትችላላችሁ ማለት ነው። በጣም ጥሩ ከዚህ መቀጠል እዚህ ጋር ው ረፈደ፣ እንዴት ስታነቧቸው እነዚህ ምን ይላሉ? ረፈደ ረፈደ። በጣም ጥሩ እስኪ፣ እንዴት ሆኖ ነው የመጡት ሲል እንመልከት። ይሄ ረፈደ ብለን እዚህ ጋር ያስቀመጥነው ይሄ ቃል እንዴት ነው የመጣ? ረማለት ከየት ተወሰደችው? እዚህ ጋር ያረፈ እነዚዋ ወጣው፣ ከዛ ደ ደግሞ ያተዝች፣ ረፈደ ስለዚህ እንደዚህ ሆኖ ነው የመጣው ማለት። ስለዚህ ይኸው ረ ፈ ደ ይኸው ረ ፈ ደ የሚል ቃልን ሰጠን ማለት ነው። በጣም ጥሩ በጣም አሪፍ። ልክ እንዲያደረግነ እንቃላቶችን እንመሰርታለን ማለት ነው። ከዚህ ጋር ደግሞ ምን የምንመለስ ይኸው ወ ፈ ረ ወ ፈ ረ እንዲህ ስታነቧቸው እነዚህ ምን ይላሉ? ወፈረ፣ ወፈረ። ከግራ ወደ ቀኝ እንደዚህ ስታነቧቸው ወፈረ የሚል ቃል ይሰጣቸዋል ማለት ነው። ወፈረ፣ ይሄ ወፈረ የሚለው ስ ከየት ከየት ነው ፊደሎችን የተነሱ ተዚቹ ከሰንጠረጇ ላይ ይሄ ወማ ተዚህ ጋ ይቻ ተዚህ ጋ ፈመከሰራ ይቻ ተዚህ ጋ ፈ ከዛረ ደግሞ ይሄው ዚህ ጎኖ ላይ እነዚህ ፊደሎች በማምጣት ስንት ሶስቱን ፊደል በማምጣት ምን ቃላት መሰረትኩኝ? ወፈረ የሚል ቃልን መሰረትኩኝ ማለት ነው። መሰረትኩኝ። በጣም ጥሩ ኦኬ። አሁን የሚቀጥለውን እስክኒ። ይኸው አ ጠ ረ፣ አ ጠ ረ። ከዚች ወደዚህ ስታነቧቸው፣ ወደዚህ ከዚህ መክ ወደዚህ ስታነቧቸው ይላሉ አጠረ፣ አጠረ። ይሄ አጠረ የሚል ቃል ይሄ አጠረ የሚል ቃል እህት ከየት ነው የተመጣ? ፊደሎቹ ው እዚህ ጋር አ ማለት ይቻት እዚች ጋ አ ከዛ ስጠማት እዚች ጋ ነች ይቻት ጠ ረን ደግሞ ው እዚች ጋ አነሳቸው። እንደዚህ አድርጌ ከተለያየ ቦታ ላይ ፊደሎችን ሳሰባሰባቸው ምናሉ አጠረ አጠረ የሚል ቃል ይሰጡኛል ማለት ነው። በጣም ጥሩ ኦኬ። የሚቀጥሉን ደግሞ ኔ ው ወቀጠ ወቀጠ። ከዚህ ወደ ስታነቧቸው ወቀጠ ይላል። ወቀጠ በጣም ጥሩ። ስለዚህ ይሄ ወቀጠ የሚል ቃል ከየት ነው የተነሳው? ፊደሎች እዚህ ጋር አላሳያቸው። አሁንም ይኸው ወ ማለት እዚህ ጋር ይሄ ነው። ቀማት እዚህ ጋር ይሄ ነው። ጠ ደግሞ ይኸው ከስር ለዚህ ወቀጠ ልክ እንዲያደረግን ቃላቶችን መመስረት። ብዙዎቻችሁ ችግሯችሁ ከዚህ ጋር ነው። ቃላት ምስረታ ማለት ዝም ብሎ የፊደሉ ስብስብ ብቻ አይደለም። ፊደሎቹ በስነ ስርዓት መሰብሰብ ወይም ደግሞ መደርደር መቻል አለባቸው። ስርዓታቸውን ጠብቀው ካልተደርደሩ ፊደሎቹ ስብስብ ብቻ ስለሰበሰቡ ቃላት መሆን አይችልም ማለት። ስለዚህ ቃል ማለት ትርጉም ሊሰጥ የሚችል ስለሆነ፣ ኦኬ ከዚህ ቀጥለን እስኪ ያለውን ደግሞ እኔ ው አ ደነ አደነ አደነ ወደ ስታነቡት አደነ ይላል ማለት ነው። ይህ አደነ የሚል ቃል ፊደሎቹ እነማን ናቸው? ው አዚች ጋ ደም ከስር ዚህ ጋ ከዛ እነ ደግሞ ዚች አደነ አደነ ይላል ማለት ነው። ልክ እንዲያደረጋችሁ በደንብ መለማመድ መቻል አለባችሁ። በጣም ጥሩ። ከዛ አደነ ካልን በኋላ ቀጣዩ የሚሆነው የትኛው ነው? ቀ ጠ ራ ቀ ጠ ራ ከዚህ ወደዚህ ስታነቧት ይችን ቀጠረ ትላለች። ቀጠረ ይህቺ ቀጠረ ምትል ቃል ይች ቀጠረ የምትል ቃል ከየት ከየት ነው ፊደሎቹ የመጡት? ይሄው እዚህ ጋር ቀ ማለት እች ነች፣ ጠ ማለት እች ነች፣ ከዛ አለ ደግሞ ይሄው እዚህ ጋር ቀጠረ ቀጠረ። ልክ እንደዛ አድርገን ቃላትን እንመሰርታለን ማለት ነው። በጣም ጥሩ። ከዚህ መቀጠል ከደነ የሚል ነው ያው ከ ደ ነ ከ ደነ ከዚህ ወደዚህ ዚ ከግሮ ቀስተነባቸው ምን ይላሉ? ከደነ ከደነ እንን ከደነን እስከየት ነው ያመጧቸው ፊደሎቹ እነማን ናቸው? ይሄ ከደነ የሚለው ቃል ይሄ ፊደሎቹ እነማን ናቸው? ይሄው ከማት እዚህ ጋ ነው። ከዛ ደማት ይሄ እዚህ ጋ ነው። እና ከዚህ ታለ ይሄው ከደነ እኒህ ሶስት ፊደሎችን በስነ ስርዓት አምጥተው ሲደረድራቸው ከደነ ይላሉ ማለት ነው። ከደነ የሚል ቃል ይሰጡኛል። ከዚህ ቀጥሎ ከከደነ ቀጥዬ ነጠቀ የሚል ቃል አያሳያቸዋለሁ። ይኸው ነጠቀ እኒ ወደዚህ ስናነባቸው ይላሉ ነጠቀ ነጠቀ። ይሄ ነጠቀ የሚል ቃል ከየት ነው የመጣው ስንል፣ ይኸው ነ ማለት ይሄ ነው፣ ጠማት እዚህ ነው፣ ቀማት ይሄ ነው። ነጠቀ ነጠቀ ልክ እንዲህ እያደረጋችሁ በደንብ መለማመድ መቻል አለባቸው። በደንብ መለማመድ ኦኬ። ከነጠቀ ቀጥዬ ምን ልል ይችላለሁ? መተረ ው መተረ መተረ። ከዚህ ወደ ስታነቧቸው እዚህ ወደ ስትናነበው ምን ይላል? መተረ መተረ። ይሄስ መተረ የሚልስ ከየት ነው የመጣ? ፊደሎቹ የት አሉ? ው መ ተረ መተረ ስለዚህ መተረ የሚለውን እንዲህ አድርገን እናገኛለን ማለት ነው። በጣም ጥሩ። ከዛ መተረ ካለ በኋላ ወደ ቀጣዩ ሲሄድ ምንል ይችላለሁ? ተረፈ ተረፈ። ይህን ከዚህ ወደ ስታነቡት ምን ይላል? ተረፈ ተረፈ። በጣም ጥሩ። ይሄንስ እንዴት ነው የመጣው ተረፈ የሚለው የት ጋር አለ ካላችሁኝ ይሄው ተ ተ ረ ፈ ያቸው እነዚህ ናቸው። ተረፈ እነዚህ በጋራ ሆነው የሰጡ የጥምር ውጤት ነው። ተረፈ የሚለውን እዚህ ጋር ያገኘሁት ማለት ነው። በጣም ጥሩ። ከዚያ ቀጥዬ እዚህ ጋር ነው የምወስዳቸው አ ከ መ ወደ ስታነቡት ምን ይላል? አከመ አከመ። እሺ ይሄ አከመ የሚለው ፊደሎች የት አሉ? እስኪ እንያቸው አሉ ወይስ የሉ? ይሄ አከመ ለሚለው ከዚህ ጋር ከተሰጡ ሰንጠረጅ ውስጥ ከነዚህ ውስጥ አሉ ወይስ የሉ የሚለው እኒ እስኪ ይ አ ማለት እዚህ ጋ ይቻት ያትክክል ነኝ አ ከዛ እዚህ ጋር ከዚህ ጋር አለች። እዛ መ ይሄው ከጎን አከ ስለዚህ እንደዚህ ነው፣ ወረደ ማለት ነው። በጣም እንዲህ እያደረጋችሁ በደንብ መላመድ መቻል አለባችሁ። በደንብ ኦኬ። ከዚህ ቀጥዬ ይሄው ደሞ ዝጋችን ያት ወ ደ ቀ እዩት። ወ ደ ቀ ከግራው ደቃምውት ወደቀ ወደቀ ይሄ ወደቀ የሚለው አለ ወይስ የለም ካላችሁኝ፣ አለ። ከተሰጡ ፊደላችሁ ውስጥ አልወጣሁም። ይው ወ ማለት ይሄው እዚህ ጋ ደማት እዚህ ጋ ይሄው ቀማት ይው እዚህ ጋ እነዚህን ስተት ኦርደራቸውን ቅደም ተከተላቸው ማስተካከል ብቻ ነው የሰራሁት። ስለዚህ ወደቀ የሚል ቃልን አገኛለሁ ማለት ነው እንዲህ ሳስተካክላቸው። ከዚህ ቀጥዬ ደግሞ እነዚህ ጋ ናችኝ ሰነፈ ሰነፈ ከዚ ወደ ስታነቡት ምን ይላል? ሰነፈ ሰነፈ። ስለዚህ ይህ ሰነፈ የሚለውንም ላሳያችሁ። ሰነፈ የሚለውን እች ሰነፈ ማለት ከየት ጋነች? ይኸው ሰማት እች ነች ፈም እዚህ ጋነች። ከዛ ሰፍ ነ እዚህ ጋነች። መጀመሪያ ነች ትቀድማለች። ሰነ ከዛ ፈም ው እዚህ ጋ ልክ እንዲህ እያደረጋችሁ በደንብ ማንበብ መቻል አለባችሁ ማለት ነው። በደንብ ማንበብ መቻል አለባችሁ። ለእናንተ የቤት ስራ ኮሜንት ሳጥን ላይ የምታሳዩኝ ከዝቹ ሰንጠረጅ ላይ እዝቹ ሰንጠረጅ ላይ እስኪ ይችንን ቃል እያወጣችሁ አሳዩ እናንተ። እስኪ ኮሜንት ሳጥን ላይ ይችንን አሰረ፣ ቀጠነ፣ ሰከነ፣ ሰረቀ የሚሉት ከዚህ ውስጥ አሉ ወይ ከዚህ ቃላት ውስጥ ከእነዚህ ውስጥ ነው ወይስ ዝም ብሎ ከሌላ የመጡ ናቸው የሚለውን ነገር እስኪ እናንተ ሰርታችሁ ኮሜንት ሳጥን ላይ መልሳችሁን አስቀምጡልኝ። በደንብ መላልሳችሁ አንብባችሁ፣ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ ያልገባችሁን ነገር አስቀምጡልኝ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ካለም ኮሜንት ሳጥን ላይ አስቀምጡልኝ። ይህ ቪዲዮ ለሁሉም የሚዳረስ ዘንድ ቻናሉም በሁሉም ተደራሽ የሆነ ዘንድ ሳብስክራይብ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ